ሰላም ቤተሰብ፣ እንዴት ናችሁ? ደህና ናችሁ? አላችሁ አማን ናችሁ? ትላንትና ጠፍቼ ነበረ በጣም ሶሪ ማለት ነው። የሆነ ለምናገር ከእናንተ ጋ ሳልገናኝ አንድ ደቃ ንቋ ራሱ ጠፋን። እኔ በጣም ነው ቅር የሚለኝ ማለት ነው። የሆነ ቲክቶክ ላይ የሆነ ሰውዬ አፍቅሬ ማለት ነው፣ በቃ ከሱ ጋ ነኝ ማለት ነው። ወደ ዩቱብ ራሱ ሊመጣ ለምን እንደሆነ እንደያዘኝ አላውቅም። በቃ የሆነ ሲደብረኝ ቁጭ ስል እሱ ጋ ነው ማውራው ማለት ነው። ታውቃላችሁ በቸብር አርጎንቸ በደላን። ደህና ናችሁ ቤተሰብ፣ እንዴት ናችሁ? የእውነት ለመናገር በጣም ናፍቃችሁኛል ማለት ነው። እና ትናንትና እንግዲህ አይታችሁ ከሆነ ማለት ነው የሩተ የእግር ላይ ወድቋል። ከየት ነው ግን የመጣ? ከአሜሪካን ነው እንዴ? የአብርሃም እንትኖች ማለት ነው። እህትዮንም ታውቃላችሁ። ከአረብ ሀገር ራሷ አረብ ሀገር ራሷ አልሄደችም አሉ። እና ያቺ እህትዮው እንግዲህ ታውቃላችሁ፣ አዋሳ ላይ አግብታ ነው የምትኖረው። ሁለት ልጅ አላት። ከልጆቿ ጋር ነው የምትኖረው የነበረውና አብርሃም ጋር መጣች። መጣችና ልክ ከአሜሪካን እንደመጣች ነበረ ታቋታላችሁ ትልቅ ዮ እህቴ ናት ብሎ ያመጣዋትን ማለት ነው። ከአሜሪካን ነው የመጣችሁ የተባለ ማለት ነው። አሁን ይሄም ደግሞ ልሄን ነው በረረ የዚ ቆይ እናንተ በረረ ብርቅ ነው ለእናንተ። እኔ ብለው ማለት እኔ ልንገራችሁ በዚህ አጋጣሚ ማለት አገራችሁ ላይ በመኖራችሁ፣ አገራችሁ ላይ በመስራታችሁ፣ አገራችሁ ላይ በቃ ማለት ኤና ክል ፕሌልን ወይም ደግሞ ኤና ክል ሰው አገር መሄድን ለእናንተ ብርቅ አታርጉት። ሁሌ ከአብርሃም ጋር የሚመጣ ሰው ወይም ደግሞ የሆነ ሰው በረሬ ነጌ ነው። በረሬ እንደዚህ ነው። ምንድን ነው? ብርቅ እኮ አይደለም። ለእኛም ብርቅ አይደለም። አንደኛ አረብ ሀገር ያለ ነው የመዳን ቀሞች ማለት ነው። ብርቃችን አይደለም። ገባችሁ? በረራ ምናምን ብዙ ጊዜ ተመላልሰናል። አገራችንም ሲቀጥል ደግሞ ቫኬሽን ሲሄዱ ራሱ መዳሞቻችን ብዙ ቦታ ይዞ ብዙ አገሮችን ይዞ ይሄዳሉ። ስለዚህም ለእኛ ብርቅ አይደለም። ለእኛ እንደ ብርቅ ለማሳየት የምታወሩ ከሆነ አውሮፓም ይሁን የትም ብርቃችን አይደለም። በዚህ አጋጣሚ እኔ የምፈልጉ እየት አገር እንደሆነ ታውቃለች። ለጉብኝት በጣም የምፈልገው ፈረንሳይ ብቻ ነው፣ አለቀ። ሌላ አገር ለመኖርም ሆነ ለጉብኝት ራሱ መሄድ አልፈልግም። በጣም መመኘው አገር ፈረንሳይ ነው። እሱም ደግሞ በጣም ብዙ ነገር ልክ እንደ ኢትዮጵያ አክዳር በጣም አረንጓዴ ነገር ግሪኖች ስለሚበዛ በዛ ላይ ከማሬት ሁሉም ነገር ስለሚበሉ ስለሚተክሉ ያ ነገር ማየት ስለምፈልግ ነው። ነገር ግን ኢትዮጵያ ውስጥ ደግሞ ያሉት ደግሞ የተበራች አብዛኛው ጊዜ እዚህ ኮኮልባ ሁን ይህ ልትሳፍር ነው አንተ ኢትዮጵያ ውስጥ አይደለ የነበርከው እና እንግዲህ ሩታ ጋር ሄዶ እንግዲህ ታረቆ እያለ እግሯ ላይ ወድቆ እየለመነ ነበረ እንግዲህ ትንሽ እንስማና ሩታዬን የምታወራውን እንስማና አብርሃም እንግዲህ ውጪ ነው ውጪ እየጠበቅኩ ነው ብለዋል እንግዲህ ለብኝ ነገር አለ እና ያንን ነገር ማውራቴ ተገቢ ነው ብዬ ስለማላስብ ባልፎ ይሻለኛል አይደለም አንድ ነገር ምን እንደው ታውቂያለሽ ሩታዬ እውነት ስነግረሽ ሁን ከኔ ጋር ብዙም አንተዋወቅ ምን ነች አብርሃም እንደምታውቂው የእውነት ነው ስለአለፈው ነገር አይደለም ሰዎች ስለሚነጉሽ ነገር አይደለም የእውነቴን ስነግርሽ ዛሬ ላይ ያላችሁበት ነገር ጌታ እኔ የምሬን ነገር በጣም የተሻለ ያደርገዋል ለምን አሁን እዚህ ጋር ልጅ አለ እናንተ ጋር ሰዎችን እየሰማሽ ሰዎችን እኔ እንደዛ አልልሽ አይደለም እሱ ሌላ ልታልፋቸው ትችላለሽ የሚገጣጠምብን ነገር የለም። ምን ዝም ብለ ማች የሚያደረግ ነገር ደግሞ ታያለቅ፣ ያ ነገር በጣም ጭንቅላቴ ላይ የሆነ ጥያቄ ይፈጥርብኛል። ከዛ ያን ነገር እያሰብኩኝ ደግሞ በቃ መተውን ትመርጥና ነገሮችን አሁን እዚህ ጋር በእናትሽ በአባትሽ ምናምን እያለ እየለመናት ነው። ነገር ግን ማለት ነው የሆነን ለመናገር እኔ መሀላችሁ ላይ ምን እንደተፈጠረ እንኳን አላውቅም። ኢቨን እንኳን ማለት ነው፣ ግን ብዙ ጊዜ ካያችሁት ሰላም ይፈጥሩትና ተመልሰው ደግሞ ብጥብጥ ይፈጠራል ማለት ነው። እና በዚህ አጋጣሚ እኔ ምን ማለት እፈልጋለሁ? አንደኛ ይሄ ነገር ማስተካከል ያለበት አብርሃም ነው ብዬ ነው ማስበው። ምክንያቱም ነገሩን በሱ በኩል ስለመጣ እሱ ነው ማስተካከል የሚችለው። ስለ አንደኛው ያቺ ማለት ማንም ሰው ተነስቶ ሩታ ላይ አፉን እንዲከፍት አለማድረግ ገባችሁ አይደለ? የቤት ምሰሶ የትዳር ምሰሶ አብርሃም እስከሆነ ድረስ ማናችሁን ሰው ወጥቶ በሚዲያ የሚሆን ሎርማኒ ማንም ሰው ወጥቶ ወይ ደግሞ ማንም ሰው ሚስቴ ያለችበት ቦታ ሄዳችሁ ማንም ሰው ሚስቴ እንድትናገሩ አልፈልግም። ሄርሜላ አንቺም አያገባሽም ስለ እኔ፣ እራሴ አውራለሁ እራሴ አፋለኝ። ስለዚህ እኔና ሚስቴ አውርተን እንፈታለን። ስለ እኔ ልትከራከሪ ሚስቴ ጋር ሄደሽ ለሚስቴ አንድ ነገር እንድታወሪ አልፈልግም። ሚስቴን እንድትናገርብኝ አልፍ ከምንም በላይ ሚስት ነው የሚቀድመው ማለት ነው። በዚህ አጋጣሚ ስለዚህ ሚስቴን እንድትናገርብኝ አልፈልግም ብሎ እዚህ ጋር አብርሃም፣ ቁርጥ መናገር አለበት። ገባቸው አይደል? እንደዛ ቢያወራ ኖሮ የእውነት ለመናገር ሩታ ይቅር ብላው ከአብርሃም ጋር ትሆናለች። ገባቸው አይደል? ግን አብርሃም አብዛኛው ጊዜ ሩታ ለምላስ እንዲያወጥባት ይፈቅዳል። ማንም ሰው መጥቶ ሩታን እንዲሰድብ ይፈቅዳል። ማንም ሰው ተነስቶ ለሱ አግዞ ገባቸው። እንዴት ነው ማለት ከሚስት በላይ ምንም የለም ቢያንስ እኮ አብርሃም ማለት ነው እራሱን አሳንሶ ሚስቱን ነው ከፍ ማድረግ ያለበት። ወይም ደግሞ እሱን የሚደግፍ ሰው ወይም ደግሞ እሱ አሁን ሄርሜለን ለአብርሃም ተቆርቁሯ ነው መታውታን የተሳደበች፣ ወይም ደግሞ ክብር ለአብርሃም ክብር ስጪ ምናምን እያለች ማለት ነው። ስለዚህ አንቺ አያገባሽም ብሎ መናገር ያለበት አብርሃም ነው ብዬ ስለማስብ ነው። ገባችሁ አደለ? ስለዚህ ያ ነገር ሁሉ አብርሃም ቢያቆም ማንም ሰው መተውሩታል አፉ እንዲከፍት ባይፈቅድ ስለ አብርሃም ማንም ሰው አያገባውም። ገባችሁ እዚህ ጋ ከሩታ በላይ ለአብርሃም ማንም ሰው ሊያስብለት አይችልም። ገባችሁ። ማንም ሴት መጥታ፣ ማንም ባዳ ሴት መታ፣ ወይ ደግሞ ማንም ጓደኛው ነኝ ያለ ወንድ መጥቶ ለአብርሃም ወኪል ሆኖ ሊናገር ሚስቱን ሊናገር አይችልም። ስለዚህ ሩታ ከማንም ሰው ትበልጣለች ለሱ ማለት ነው። ስለዚህ ሩታን መጀመሪያ አብርሃም እያስከብራት፣ ከዛ በኋላ ሩታ እርግጠኛ ነኝ ይቅር ብለው ከአብርሃም ጋር አንድ ላይ ይኖራሉ። ገባችሁ አደለም? እንደዛ ነው ትውት ደግሞ ሳረጋቸው ሌላ ሰላም እንድፈርስ የሚያደርግ ነገር ደግሞ ይፈጠራል። እኔ አሁን መተው ላይ ነው በቃ ፎከስ ማድረግ ያለብኝ ማለት ነው። መጀመሪያ ትክክል ነበርኩኝ። ለምን እንደገና ወደ እንደዚህ አይነት ነገር እገባለሁኝ? በቃ መጀመሪያ የወሰንኩት ውሳኔ ትክክል ነው። ስለዚህ ለምንድን ነው ወደዚህ አይነት ነገር ውስጥ ገብቼ ራሴን እምረብሸው ሰላም ለምን አጣለው ብዬ እንደገና ወደ ኋላ መመለስ ሆነ ስራ መጀመሪያ እንደዚህ አይነት ነገር ውስጥ ወይም ደግሞ እንደ መጀመሪያው እንዲቀጥል ማድረግ ኑሮ ይህ ሁሉ ነገር አይፈጠርም ነበር። ሩታ ሁ አደለም ትክለሽ። ግን ውሳኔዎች ሁሉ ስትወስኝ ወስኝ አሁን ብቻሽ አደለሽም የነገ ህይወቱ ማሰብ አለብሽ። የእውነት ነው። ይህ ልጅ ያለ አባት ሲያደግ ያለ የእውነት የምሬ ነ አሁን አንቺ የሚዲያ ሰው ነሽ። ተብቿን አደለም የምታስበው። አብርሃምን ሲያስብ ሩታን ታስባለች። በዚህ አጋጣሚ ልንገራችሁ፣ እሱም ስለ ትዳሩ ያስብ፣ እሱም ከመሀሉ ሰዎቹን ያስወጣ፣ ሚስቱን ያስከብር፣ ለሚስቱ መልስ ይስጥ። ገባችሁ አደለ? ማንም ሰው መጥቶ እሱን አጋዥ ሆኖ ሩታ እንዲሰድብ ሩታ ለምላስ እንዲያወጣ አይፍቀድ። ከዛ በኋላ ይስማማሉ። ጌታን አይደለም፣ እኔ መቶ ማየቱ አይደለም፣ መቶ ማየቱ እሱ ሌላ ቻሌንጅ ነው። የእውነት ነው፣ እሱ ሌላ ቻሌንጅ ነው። ግን አሁን አንቺ ጌታን የምር፣ የትላንትና ያለፈው ህይወቱ ሁለታችሁ ብቻ በመነጋገር ሁለታችሁ ብቻ አንድ ሆናችሁ መፍታት ትችላላችሁ። ይሄ ልጅ መጥቷል። ስለዚህ ይሄ ልጅ በፍቅር ነው ማሳደግ ያለባቸው። ነገ ይሄ ልጅ እንትን እዚህ ጋር ቪዲዮ ይዤ የመጣሁት ምናምን ለሌላ ነገር አይደለም። ጌታ ነው የመሪኝ ነው። ስለዚህ አንድ ላይ ሆኖ ሰዎች ጠላቶቻችሁ እንዲያዝ ሆኖ ማድረግ ያለባቸው። ለምን ሰው እንዲደሰት ታደርጋላችሁ? ገና ናችሁ፣ ገና ወጣቶች ናችሁ። ሰዎች በጣም ይደሰታሉ በእናንተ፣ የእውነት በእናንተ መፋታት፣ በእናንተ እንደዚህ መሆናችሁ። ሩታ፣ በእግዚአብሔር እሺ በይኝ፣ ና የሆነ ነገር ፈልግ። ብዙ ሰው የለም። ስለዚህ የሚዲያ ሰዎች እስከሆናችሁ ድረስ ብዙ ቻሌንጆች አሉ። ብዙ እናንተ ላይ ፎከስ ያደርጋል። ለምን የእናንተ መውደድ የሚፈልግ ስላለ ማለት ነው። ስለዚህ ነገ ለዚህ ልጅ አሪፍ ነገር ይዛችሁለት ነው የምትቀርቡት ይሳቅ በሰላም ነው ግን በጣም እያስጨነቀኝ ስለከበደኝ ነው። የእውነት የምር እናንተ መለያየት በጣም እየጨነቀኝ ነው። ማለት እዚህ ጋር ልንገራችሁ፣ አስገድዳችሁ እግር ላይ ወድቃችሁ ምናምን አይደለም። ይቅርታ የምታደርግላችሁ ነገር እናንተ የሚስተካከል ነገር ሲጀምር ራሳችሁ ታውቃላችሁ። አብርሀም ምን ቢያደርግ ሩታ ወደ ቤት እንደምትመለስ አብርሀም ምን ቢያደርግ ሩታ ይቅር እንደምትለው ታውቃላችሁ። ግን እያወቃችሁ እንዳላወቃችሁ ሰው መታችሁ ደግሞ እንደዚህ ስጠይቁ ደግሞ እንጃ በጣም ነው ግራ የምትገቡኝ ማለት ነው ማች አረጉብኝ ያለው የሆነ የምሰማው ነገር አንድ ነው። እሱን ደግሞ ችላልና ከዛ ማየው ነገር አለ። በቃ እንዲ፣ ማየው የምር ማየው ነገር አለ። ሌላ ደግሞ ማለት ነው፣ ልንገራችሁ። ትናንትና እንግዲህ ሩታ ቲክቶክ ላይ ቪዲዮ እየለቀቀች ነበረ። በዛ ቪዲዮ ምክንያት የሆነ ለመናገር ለእሷ ማለት ለእሷ መልስ ትስጥ ለዛችው ማለት ነው። ነገር ግን ሩታ ደግሞ እንደዚህ በቃ ተው ማለት እንደዚህ እንድሰጪ ምናምን እኔ የሆነ ለመናገር አደጋፊ አይደለውም። ሲቀጥል የአብርሃምን ፎቶ ለጥፋችሁ እሷ ከዘፈነችው ጋር አታድርጉ። ምክንያቱም ምንም ቢሆን አብርሃም የልጁ አባት ነው። ምንም ቢሆን ወዳ ፈቅዳ ነው ያገባችሁ። ምንም ቢሆን ማለት ነው። ገባችሁ አይደለ? እኛ የሆነ ለመናገር አለ አይደለ? ብዙ ጊዜ ሆነ ልናበሽቀው እንችላለን። በመልኩ የሆነ አለ የእግዚአብሔር ፍጡር ነው። ሶ እዚህ ጋር ደግሞ ሩታ ደግሞ ወዳ ፈቅዳ ሲቀጥል ደግሞ የሀበሻ ሴት ደግሞ ባላቸውን ለማንም ሰው አሳልፎ አይሰጥም። ይህን እናቃለን። እዚ ጋ ሩታ ብዘፍ ደም የእውነት አብርሃምን አሳልፋ ለዛች አሰጥም፣ ልንገራችሁ ገባችሁ አለ የእውነት ማለት ነው። ምክንያቱም በጣም ነው የሚዋደዱት። ምንም ቢሆን ምንም ቢሆን የሆነች ሴት መታ ባልን ልትቀመው፣ ዝምብዬ አልሰጥም፣ አሳልፍ ዝምብዬ አልሰጥም። ገባችኋ? ግን እሷም ደግሞ እንደዚህ በእንትኑ ስትዘፍን ምናምን የእውነት ምከሯት ለሩታ የምከሯት ምክንያቱም በቀይ ቅር እንደዚሁ ቪዲዮ ይስሩ ዩቲዩብ ላይ ምናምን፣ ግን እንደዚህ እየዘፈነች ግን ጥሩ አይደለም። ምክንያቱም ባሏ ነው ወዳ ፈቅዳ ያገባችው ባሏ ነው። ሲቀጥል የልጇ አባት ነው። ገባችሁ አይደለ? ይሄ ልጅ እኔ ለልጅ ነው የማስበው። ምክንያቱም ነገ ልጅ ሶስት ዓመት አራት ዓመት ሲሆን ይሄ ዘፈን ያለና አባቴን እንዴት እንደዚህ ታያለሽ ሊላት ይችላል። ስለዚህ ጥሩ አይደለም። ሩታይ ተመለሽ በርቺ የሚለው ሰው ይሄ ጥሩ አይደለም። ገባሽ አይደለ? ያው ማለት ሊያስቅ እኛን ፋይል ሊያረግን ይችላል አንቺም ያው እንትን ልትይ ትችያለሽ፣ ግን ጥሩ አይደለም። እሺ፣ እኔ ውድ ማለት ነው። እና የሚደግፍሽ ሰው ይሄን የዘፈን ዘፍነሹ ጥሩ አይደለም። እና ብቻ ቤተሰብ ሰላማችሁ ይብዛልኝ፣ ወዳችኋለሁ፣ አከብራችኋለሁ። ባይ ባይ።